ሰላም፣ ሰላም፣ ሰላም የኔ ውዶቼ ኔ ማይፎን ቃቦች ሙስሊሙም ክርስቲያንም እህቶቼ ወንድሞቼ እንዴት አደራችሁልኝ? አዳር ስዳሮ ኦኬ ዶኬ ነው፣ ፋይልና ፎሮፎር ነው። ብቅጥልቅ ፈካደ መቅደት ጠፍጠሽ ትንቧ ብዬ መጥቻለው። አዳራችሁ ፏ ብትን ብትን ትንትን እንደሚል ተስፋ አደርጋለው። ባላችሁበት ሞታ እግዚአብሔር አምላክ ይጠብቃችሁ፣ ክፉን ሁሉ ያርቅላችሁ፣ በመንገዳችሁ ሁሉ እሱ ጥላ ከለላ ይሁንላችሁ። ከድንገተኛ አደጋ ከድንገተኛ ሞት እሱ ይጠብቃችሁ። ያሰባችሁትን ያቀዳችሁትን የልባችሁ መሻት ሁሉ ፈጣሪ ይፈጽምላችሁ። እናት አባት፣ እህት፣ ወንድም፣ ፍቅረኛ ባሎቻችሁን ልጆች ካላችሁ ልጆቻችሁን፣ ጎረቤት ዘመዶቻችሁን ሁሉ ከክፉ ነገር ሰውሮ መልካም ዜናን መልካም ወሬን ፈጣሪ ያሰማችሁ። ያቀዳችሁትን ያሰባችሁትን ልታገቡ ልትወልዱም ልትወላለዱም የተዘጋጃችሁት ምኞታችሁን ሁሉ ብቅ ጥልቅ፣ ፈካ ደመቅ፣ ነጠፍ ዶብዱዱድ በርግቶ መድኃኔ ዓለም ያሳካላችሁ እያልኩኝ መጥቻለሁ። ሰፊ ማታ እንጀራ ይስጣችሁ። ከምንም በላይ እድሜና ጤና ይስጣችሁ። ብር ወርቅ ገንዘብ ሁሉ ከንቱ ነው። ጤና ካሌለ ሁሉ ነገር ብትበሉ ብትጠጡት ሆዱ ውስጥ ገብቶ አይም ቦቀቦቅም። እና ጤናና ረጅም እድሜ እንዲሰጣችሁ ፈጣሪን ጎንበስ ቀና እያላችሁ ለምኑት እላለው። ከኃጢአት ሁሉ ይሰውራችኋ ኃጢአት ከኃጢአት ከአንድ በት ኃጢአት ይሰውራችሁ። ከኤሌክትሪክ ለበጣ ዘበጣ ሁሉ ይሰውራችሁ፣ እያልኩኝ በድጋሚ መጥቻለሁ ማለት ነው። እንዴት ናችሁ? አዳራችሁ በመወልወል በመጥረግ በኬሻ በጠረባ በማንጠፍ ላይ ያላችሁት በሙሉ ሆዲቃ በመጠቅጠቅ ነስካፌ ባናት በግንባራችሁ እየጠጣችሁ ያላችሁ እንደዚሁም አልጋ ላይ ቁጭ ብላችሁ ስልክ በመጎርጎር ያላችሁ ጠረጴዛ ላይ ቁጭ ብላችሁ እናቴ ቁልጭ ቁልጭ የምትሉ እንዴት ናችሁ አላችሁ ባላችሁበት ቦታ ፈጣሪ ይጠብቃችሁ እያልኩኝ በድጋሚ ብቅጥልቅ ብዬ እንዳልክን ያብንና ኢዲዲያን እንደዚሁም ሄልሻን ይዤ መጥቻለሁ ማለት ነው። እሺ በትላንትናው ከትላንት ወዲያ በሰራው እንዳል ሄልሻም በክብር ለያብ አስረክቧታል ማለት ነው። አደራ ብሰጠው አደራ ልቤን ወስዶ ተገኛሉ በጣጥሶ ያብዬ አንጀቴን ሄልሻን ነጥቆኝ እያለ በክብር በሙገሳ ሽር ጉድ ብሎ ሄልሻም በቃ ሙጉስ ጉስ ጉስ አድርግቶ እናቴ ከእጅ ያመለጠችኝ የተነጠፈች ምንጣፍ፣ ወርቅ እንቁ የሆነች ልጅ ጀባ ብዬ ያለው እኔ አንድ የእድሌን ቅስም ቅስም ስም አድርጌ በዜሮ ማርሽዮ ሜዳ ላይ ቀርቻለሁ። እግዚአብሔር የሰጠህን ወጥረ ያዝ ብሎ ይኸው እንዳልክ ለያብ አስረክበዋል ማለት ነው። እኔ ከእጅ አንዴ አምልጠኛለች ድጋሚ ላገኛት አልችልም። እኔ ብቻዬን ጭሉቅሉቅ ቅንዬ ባፈቅር ትርጉም የለውም። እሷ ሳንባዋ፣ ልቧን ኩላሊቷን ሁሉ ላንተ ሰጥታለች። ስለዚህ ተንከባከባት፣ እንደ እንቁላል፣ እንደ ቲማቲም፣ እንደ ቃሪያ፣ እንደ ሽንኩርት፣ እንደዚሁም እንደ እንቁ ሳስተክ ሳቶር ቅብ እንዲ ስፍፍያልክ በእጅ እቅፍ አድርገህ እንደዚህ ርር እያደረግ አኑራት ብሎ መከረው። አዎ መከረው እና ያ ብዬ የተሰጠህን አደራ በትክክል ተጠቀምበት ብዬ ነው ማስበው። ከእጅ ካመለጠ በኋላ ቢባል ኬትም አይመጣም፣ ለማለት ፈልጌ ነው። እሷም ተናግራሃለች። ከምንም በላይ እንዳንተ የወደድኩትም ያፈቀድኩትም ሽር ጉድ ያልኩለትም የለም አብላ ተቀብለሃለች፣ ማለት ነው። እና በትላንትናው ቀን ሁላችሁ ሄልሻ እና ያብ ይመጣሉ ብላችሁ ቁልጭ ድርግም፣ ፍልጥ ምናምን ኢትዩን አስር ጊዜ ባናት ባናቱ እየደጋገማችሁ ስታዩ የነበራችሁ ልጆች ደህና ናችሁ? አላችሁ አላችሁልኝ ሆይ ልባችሁ ሽቅብ ሽቅብ ሲነዳ ብር ጥዝ ሲል የነበረ ልባችሁ፣ ሳንባችሁ፣ ኩላሊታችሁ የኔ ውዶች፣ የኔ ማይፎን ቃዎች የሀረብ ኩሽና አልገፋል አላችሁ እ ስራ ዋላ ድምል አላችሁ ከመዳብ ጋር ያነጫነጫችሁ አስር ጊዜ በቴሌቪዥን ብልጭ ብልጭ ብልጭ ድርግም አድርጋችሁ የሄልሻ ቪዲዮ በማየት ላይ ያላችሁ እህቶቼ ደህና ናችሁ አላችሁልኝ? ጂጂዬ ጂጁካ ቀሩ እኮ ምን ይሻላል ያላችሁኝ እናቶች አደራችሁ ግን እንዴት ናችሁ?

በዛ ቅጥነት መንታ ልጆች ይወድ ስትይዝ ማለት ነው? ወይ ወይ እንደው መድሃኔ አለምዬ ያሰቡትን ያቀዱትን ሁሉ አሳካላቸው። አዎ የእነሱን ደስታ ነው የምናስበው። እመብርሃን እንደው የጌታዬ እናት የልቧ መሻት ሁሉ አሟይላት። ጸሎት አድርጉ እናንተ። ሲቀጥል ደግሞ ትላንት ያልመጡት ያው በቃ ቤታቸው በቃ ልሽ በለ በቃ በራቸውን ዘግተው፣ ወፍ የለ ዝንብ የለ ቢምቢ የለ ጥንዚዛ የለ፣ አንድ ሰው እንዳይገባ አድርገው በሩን ቁልፍ አድርገተው ላይፋቸውን ቤት ውስጥ ቡና ምናምን ምናም ሽርጉድ በቃ በንግግር ውይይትን ፈተዋል ብዬ ነው የማስበው። ትላንትና እኮ ሂሉን ትለቃለች የኤፍሬምን ዘፈን። ቴሌቪዥኗን እንዲከፍታ ማለት ነው ወይ? በኤፍሬም ዘፈን ውልልብ ውልብ ስትል ነበር ፖስት ያደረገችው። አዎ ጀበና ሁሉ አልቀርም፣ ስኒ ሁሉ አልቀርም። ፖስት ሲደረግ እኔ አለው እኔና ያብ አለን። አየዟችሁ፣ አደንግጡ ነው በቃ ፍቅር በፍቅር ሆነናል እያለቻችሁ ነው። እና ለማንኛውም ከአሁን ዲ ሀዘንን ምናይ አይመስለኝም። እነዛ ምች መጋኛ ውቃቢ በውስጣቸው ገብተው የሚያበጣብጡትን ያልሆነ ነገር እንትን የሚሉትን እግዚአብሔር የያዝላቸው ልዑልንም እንትና ልዩንም እግዚአብሔር ያዝላቸው በንጹህ ፍቅርም በንጹህ ወንድምነትም ቢሆን ልዑል እጅህን ማውጣት አለብህ፣ አሁን ማለት ነው። ምክንያቱም ዋናው ለካ የጥላቸው መንስኤ እኔ ነኝ። ስለዚህ ራሴን ማራቅ አለብኝ። ጓደኝነት በስልክ መገናኘት ይቻላል። አንድ ላይ ሆናችሁ ደግሞ ከያብ ጋ ሰላም ፈጥራችሁ አንድ ላይ ይሄን ያህል ትቅቅፍ እነሱን ምስዋት የሚያስከፍል ነገር ባታደርግ መልካም ነው። ያልተፈለግክበት ቦታ ባትገኝም መልካም ነው። ምክንያቱም የሚያፈቅራት ሰው ለወደፊት ለትዳር የሚፈልጋት ሰው አንተን አልፈለገም። ስለዚህ መገናኘት ከተቻለ በውጭ መገናኘት፣ የሰውን ህይወት አለመበጥበጥ መልካም ነው። አዎ በወንድማዊነት ብዙ ነገርን አድርገህላት ምናምን ሊሆን ይችላል፣ ግን አንዳንዴ ለእሷ ደስታ፣ ለምትወዱት ሰው ደስታ ሲባል እራስን መቆጠብ መልካም ነው ላለው። አንተም ደግሞ ያብ ከልዩ ጋር ያለህን ነገር ከት አድርገህ በቃ ህይወት መምራት ነው በቃ ወደዚህም ወደዚያም ሳትል ትክክለኛውን ውሳኔ ወስነህ ከሄልሻ ጋር ወደፊት ማለት ነው የሚያጣላችሁን ነገር ችግራችሁ ፍቱ። እልህ መጥፎ ነው። እሷም እልኸኛ ነች፣ አንተም እልኸኛ ነህ እና ሁሉንም ነገር ይቅር ብልሃት። አንተና ልማጣ ስትል ነው መስዋዕት የዋለችው። ስለዚህ ያንን ነገር ትረዳታለህ ብዬ አስባለሁ። ኢዲዲያን ዛሬ ዱቅ አድርገ ይዛችሁልን እንደምትመጡ አምናለሁኝ። ክፉ ነገርን አታሰሙን። ካሁን ወዲህ ደስታችሁን ነው ማየት የምንፈልገው። አንተን የሰጣት ሰው አይደለም፣ እራሱ እግዚአብሔር ነው። ወደ ሄሉ ያመጣክ ለመሰለክ ብዙ ብዙዎች ብዙዎች በራሱ ፍላጎት የመጡት ሁሉ ከንቱ ሆኗል። አንተን ግን መድሃኔዓለም ባልታሰበ ነገር ውስጥ አገናኘክ። ይኸው እንዲተዋደዳችሁ፣ ተፋቀራችሁ። እግዚአብሔር ጣልቃ አለበት፣ የብዙ ሰው ጸሎትም አለበት ብዬ አስባለሁ። ምክንያቱም ብዙዎች በእንዳልክ አዝነው በቃ የእሷን መጨረሻ በቃ እግዚአብሔር የተባረከ ትዳርን እንደ ራሷ የሚወዳትን ሰው ይስጣት እያልን ዱቅቅቅ እያልን ስንጸልይም ነበረ ሲጸልዩም ነበረ። በጣም ብዙ ሰው ነው ስለ ሄሉ የሚጸልየው የነበረው። መድሃኔ ዓለም እራሱ ነው አንተን ከእሷ ጋር ያገናኘ። እግዚአብሔር ያጣመረውን ማንም ሰው የፈለገ ቢቦርቅ ዘራፍ ቢል ማንም ሰው ሊለየው አይችልም አይችልም አይችልም። ጓደኛ አይለየውም። የድሮ ፍቅረኛ አይለየውም። ምቀኛ አይለየውም። እግዚአብሔር እግዚአብሔር ስለሆነ ማንም ሰው አይለየውም። ስለዚህ አንተ እግዚአብሔር እራሱ ነው ያመጣልክ ብዬ ነው የማስበው። ሄልሻ ደግሞ ተንከባክበሽ ያሽዩ በቃ አንቺ ሄልሻ ምን ችግር እንዳለብሽ ታውቂያለሽ። ማስረዳታትችም መጨው ነው እንጂ ማስረዳታትችም፣ አንዳንድ ጊዜ በትዳር መሀል ቁጭ ብሎ መወቃቀስ፣ መወያየት ያስፈልጋል። በፍቅር መሃል እሱም ካጠፋ ቁጭ አድርገሽ ከሱ ጋር ማውራት፣ አንተም ደግሞ እሷ ስታጠፋ ማውራት፣ በውይይት ነገሮችን መፍታት ነው እ ጨወት እንደዚህ ምናምን ትዳርን ያፋታል። ስለዚህ አንቺ አሁን ማሻሻል ያለብሽ እቺ የምትጨውያት ነገር ማስረዳት ላይ ችግር አለብሽ። ጥፋተኛም ኮሽ እንዲ እንዲ እንዲ አጥፍቻለሁ፣ ይቅርታ። እሱም አጥፍቶት ከሆነ እንደዚህ እንደዚህ አጥፍቻለሁ፣ ይቅርታ። መተማመን፣ እርስ በርስ መተማመን፣ ግልጸኝነት መኖር መልካም ነው። በትዳር መሃል እምነት፣ ግልጸኝነት መኖር መኖር አስፈላጊ ነው ማለት ነው። እና የምታገቢው በምፈልጊው ጊዜ ልታገኝው እሱም በሚፈልግሽ ጊዜ ሊያገኝሽ ሴት ልጅ ደግሞ ብልህነች በብልህነትሽ ተጠቅመሽ እንደዚሁም አሁንም በድጋሚ በእጅሽ አስገብተሻል ብዬ አስባለሁ። እሱም ያስባል ያስታውላል፣ አንቺን አለማጣት ሲል እሱም እንትን ይላል። ስለዚህ በመሀላችሁ ያለው ልዑል ነው አደለ? ልዑልን አርቂ። በመሀላችሁ ያለችው ልዩ ነች አደል? አንተም ልዩን አርቅ። ከዛም በኋላ ወልዳችሁ ቅማችሁ በርጭ ሳቹ ማየትን እንፈልጋለን። ኢዲዲያን ማዘንድሮ ሳናስወልድ አንለቅም። አዎ ኢዲዲያ የኔ ጌታ፣ አንተም አንደው ስምህ ራሱ እኔ እንጃ። አሁን የኢዲዲያ ስም የቤት ስም ማውጣት አለብን። የቤት ስም የመጀመሪያ ልጇ ወንድ ነው። በነገራችን ላይ ወንድ ነው የምትወልደው። የቤት ስም ማውጣት አለብን። ሴት ከሆነች ብጥሴ። ሴት እንኳን አትወልድም። የመጀመሪያ ሴኮንሽ ብጥሴ የምንላት፣ ምክንያቱም እናቴ የሄሊያ የሄልሻ ድንግልና ለማግኘት ስንት ስቃይ አይቷል? ስንት ስቃይ እናቴ! እንዴ ስንት ዓመት የተቀመጠ ንብረት ብጥሴ በጥሳወታለች ወታለሽ፣ ማለት ነው ብጥሴ እንላታለን። ወይኔ ብጠስ ወይኔ ስሙ ራሱ እንዴ መጣልኝ ወንድ ከሆነስ ምን እንለዋለን የቤት ስሙ ማለት ነው ወንድ ከሆነ ወንድ ኮንማ በላቸው ይባል በላቸው አይደለም በላቸው ይሁን እን በላቸው፣ እንደ ስንት ሰው በአናት በአናቱ ላይ እናቴ፣ በዚህ ልጅማ ጦርነት አይ፣ በላቸውማ፣ አይጥምም። አይ፣ የወንዱን አስበን እናወጣለታለን። የሴቷ ግን ምርጥ ነው። በቃ ለማንኛውም ማለት ነው ዛሬ ይመጣሉ ብለን እናስባለን። እግዚአብሔር አምላክ መልካም ነገርን ያሰማል። ትላንትና ስታስቡ ስትጨነቁ ለነበራችሁት ምንም ነገር የለም። ትላንትና አፏ ብትን ብለው ቤታቸውን ዘግተው የዋሉት ደስታ በደስታው ነው። ብራምባው ሰበረል ወለቢ ወለቢ ኒመሃረቢ ወለቢ ወለቢ ኒመሃረቢ ወይ ትላንትማ ያብ ከለቀቀ እውነትም ያብማ ችግር አለ። ያብ ትላንትና እነዛ ጊዜ ያን ቀኑ ሙሉ ቤት ውስጥ ከዋላችሁ ያብን ዲዲያን ዱቅት ያደርጋለ ብዬ ነው ማስበው። በተረፈ መድኃኔዓለም በጣልቃችሁ ይግባ፣ ከክፉ ነገር ይሰውራችሁ፣ የምትሰሩትን የምታቀዱትን ሁሉ ያሟላላችሁ፣ የልባችሁ መሻት ሄልሻና ያብን ፈጣሪ ያሳካላችሁ። የእናንተን ክፉ አንፈልግም፣ የእናንተን ደስታ ነው ማየት የምንፈልገው። እንደዚህ ከአሁኑ ትርኪ ምርክ የሆኑ ጓደኞችን እርግፍ አርግታችሁ ተውልንና፣ በፍቅር በሰላም ኑልን። እንደ እንዳልክዬ በክብር አስረክብሃል ብትል ብትል ብትል ብትል አልተነፍሳለች አይደለች። ሄሉ እቺ ተንኮለኛ እቺ ሲም ቢሮ እንዲያው ለፈለፈ ለፈለፈ ለፈለፈ፣ ትንፍስ የለም። ለፈለፈ ለፈለፈ፣ ትንፍስ የለም። የኔ ጌታ አይዞህ እድ ልብድነ ውድ ልብድነ ውድ ልብድ ነው። ምን ይደረጋል፣ ምን ይደረጋል? የዛኔ ተጠቅመክ ቢሆን ይሄኔ አራት ተልጅ ባናት ባናቱ ነፍተ ነበረ። ለማንኛውም የምትወዱኝ የምታከብሩኝ እግዚአብሔር አምላክ ያክብራችሁ። ድድድድ የምታደርጉኝ ይውደዳችሁ። ላይክ እና ሼር እንደዚሁ በኮሜንት ዘናፈታ የምታደርጉኝ እግዚአብሔር አምላክ ይጠብቃችሁ በመንገዳችሁ ሁሉ። ያሰባችሁትን ያቀዳችሁትን ሁሉ ያሳካላችሁ። ከድንገተኛ ሞት ከድንገተኛ አደጋ ይሰውራችሁ። የሰራችሁበትን ላብ ሰማይና ምድርን የፈጠረ እግዚአብሔር እፍ ብሎ ይባርክላችሁ በበረከት በረከት በበረከት የምናል ቅዱስ ሚካኤል ቅዱስ ገብርኤል ሰማታ ጻድቃናን ሁሉ ከእናንተ ጋራ ይሁኑ። የምወደው ቅዱስ ገብርኤል ገብርኤል ዋኖ ስሜ ራሱ ቅዱስ ገብርኤል ይጠብቃችሁ። እንደዚህ በክንፉ እንዲዘርግቶ ሚካኤል ከፊት ገብርኤል ከኋላ ሆኖ እቅፍ አድርግቶ በምትሄዱበት ሁሉ እሱ ይከተላችሁ ከኃጢአት ከአንደበት ኃጢአት ከተለያየ ኃጢአት እግዚአብሔር ይሰውራችሁ። መልካም ነገርን የምሰሩበትን እድሜና ጤና ይስጣችሁ እላለሁ። በተረፈ ባይ ባይ፣ ሰላም በድጋሚ እንመጣለን። ባይ ባይ ባይ